አሁን አሁን እንደ ግብት የፈታኸው ምን አስቸኮለና፣ ሩጥ ክደ ካርብ የምታገባው ምን አስቸኮለ። እኔ ለሳይድ ብቻ ሳይሆን አሁን ሳይድን የምታግዙ ሰዎች ማለት ነው። የምር አላህን ፍሬ የምትሉ እናንተ ራሱ አላህን አትፈሩ። ገና እንደመጣው እኔን ሲፈልገኝ ብቻውን አይደለም ከሚስቱ ጋር ሲፈልገኝ የነበረው። ብቻውን መጣና ፈለገኝ፣ ወይስ እንዳይደብረው አብሮ እንድታድር ነው ማለት ለወንዶች ያድርግ። ቢላስ ልጆቹን ቢያግዛት እኮ ማንም ሴት ራሷን ጥላ ቁጭ ማለት አትፈልግም። የመጀመሪያ አይነት ላይፍ ልጆቿን እዛ የመጀመሪያ አይነት ላይፍ ቢኖራት ደስ ይላታል። ከባሏ ጋር ግን አትችልም እና የምትፈርዱት በቤታችሁ ላይ ይህ የሆነ ራሱ፣ ለሌላ ሰው ሲሆን መልሳችሁ ትፈርዳላችሁ። በቤታችሁ ላይ አትፈልጉትም፣ ግን ለሌላ ሰው ሲሆን ትፈርዳላችሁ። ለምን እንዴ? ለምን ይምጣ ይጨርስ። መፍታትም ካለበት ይፍታ፣ ይፍታኝና ይሄድ። የኔን ካን አንጠልጥሎ ነው እንደ መንገድ ላይ የሚሄደው። ከፈለገም በዚህ አልፈለገኝም አለ በዩቱብ ላይ ይፍታኝ። ግዴታ መገናኘት እኮ የለብኝም የለብንም። ምክንያቱም እኔ ማግኘት እሱ ስለማይፈልግም ቪዲዮ ላይ እኔ ማለት ከዚህ በፊት ብያለሁ ተመስገን ተመስገን ተመስገን ተመስገን። ንግስት ሱመያ በሰላም ስለመጣች የኔ ነብር ማለት ነው። የኔ ነብር፣ የኔ ነብር ናት ምላቸው። የኔ ጀግና፣ የጀግኖቹ ጀግና ናት ንግስት ሱመያ ምላቸው። እኮ ለዚህ ነው ማለት ነው በሰላም ስለመጣች እንግዲህ ደስ ብሎኛል ማለት ነው። ምክንያቱም ስልኳ አለመስራቱ በራሱ በጣም ያስጨንቅ ነበረ። ግን እንግዲህ ምን ውስጥ ተደብቃ ነበር? ምን ውስጥ ነበረች? እሷ ብዙ ጊዜ ካሜራ ላይ ማታወጣቸው ብዙ ነገሮች አሉ። እንግዲህ ስልኳ ራሱ ያው አይታዋለች፣ ስቲልና ራሱን የጻፍኩላትን ምናምን ቮይሶች ምናምን ያደረግኩላትን አይታዋለች። ነገር ግን አልመለሰችም። ምናልባት አይታው ወይ ደግሞ አላዳመጠችውም ማለት ነው ለማንኛውም በቪዲዮም ያው እዚያ ቪዲዮ ላይ ታየኛለች ብላም ሊሆን ይችላል፣ እና ብዬ ነው ያሰብኩት። ብቻ በሰላም ስለመጣች ደስ ብሎኛል። ምክንያቱም እያንዳንዱ እያሱም ሲያደርገው የነበረው ነገር እንዲሁም ሰይድም ደግሞ እስከዚያ ሰዓት የት አምሽቶ የት ሄደ የሚለው ነገር፣ ለካ የመኒዋን አስከትሎ መጦ ነው። ሰይድ የመኒዋን አስከትሎ መጦ ነው ለካ፣ ከካሜራ ጀርባ እሷን ቁጭ አድርጎ። ብዙ ጊዜ ደግሞ እያሱ የእሱን ገመና ስለሚሸፍንለት ከካሜራ ጀርባ የመኒዋን ቁጭ አድርጎ፣ ከዛ ሱማያ እያቀረች ብሎ እዛ ጋር እንደዚያ ሲሆለኝ ያሳየንና ሸወደን ማለት ነው። አሁን የሸወደችን ሱማያ ሳትሆን ሰይድ ነው የሸወደን አይደለም፣ ሰኢድን የሸወደን የምሬ ነው። እንደተባለው ንግስት ሱመያ የአንዳንዱ ነገር ለምትሳደቡም ብዙ ነገር ለምትሉ ሰውም ንግስት ሱመያ ትክክል ናት፣ ልክ ነው፣ ያደረገች ደግ ነው ያደረገችው። እንዲያውም ማለት ነው ምን አስከትሎ አመጣው ይመንዋል? ምን አስመጣት? ለምን ብሎ አመጣት? እንዴ ለምን ብሎ አስከትሏት መጣ ማለት በቃ ማለት እንዴት ነው ይህ ተጋባን? በቃ ምናምን። ኧረ ወይኔ፣ አረብም እንደዚህ ተጨማልቋል እንዴ! የምሬን ነው ማለት ያው ገንዘብ ከፍሎ ከሆነ ምናምን ምናምን እንግዲህ አንዳንድ ነገሮችን እዚያ ማሟላት ስላለብን ብሎ ሊሆን ይችላል። እንግዲህ ይዟት የመጣው ምናልባት የምናየው ይሆናል። እኔ እንጃ፣ በጣም ነው ግራ የገባኝ ማለት ነው። ሲቀጥል ደግሞ ንግስት ሱመያን የምትሳደቡ የምትናገሯት ሰዎች፣ ንግስት ሱመያ ትክክል ናት። ምክንያቱም ብዙዎቻችሁ ቪዲዮ ላይ ያያችሁትን ነገር ብቻ፣ ከኔም ጀምሮ ቪዲዮ ላይ ያየነውን ብቻ እንደዚህ ነው ብለን ስለምንፈርድ ወይም ቪዲዮ ላይ ስላየነው ነገር ብቻ ስለሆነ ምንፈርድ ማለት ነው። በጣም የገረመኝ ነገር ንግስት ሱመያ ሰለምቴ ናት፣ ግን በሃይማኖታችን ቀለድሽ፣ በሃይማኖታችን ተበላሸሽ፣ በሃይማኖታችን ተጨመለቅሽበት የሚል ኮሜንት አይቻለሁ። ቶ ጨምላቆች እናንተ ናችሁ። ኤን ምለው ኤን ላላችሁ ሰዎች ነው ደግሞ ይደርሳችኋል። ንግስት ሱመያ ሰለምቴ ሁና የእውነት ሰለምቴን በዚህ መልኩ ነው ወይ የምትቀበሉት? የሚለው ራሱ ለእኔ ሌላ ኮሽን ማርክ ነው ያስገባብኝ እዚህ ጋር ማለት ነው። ይቅርታና ማለት እዚያ ውስጡ ናችሁ። ራሱ እዚያ ጋ ሃይማኖት ውስጥ ገብታችሁ ስለ ሃይማኖት ራሱ ማለት የማይገባት የማይገባት ለወንድ ብላ ሃይማኖታችን ውስጥ ገብታ ሃይማኖታችን ያጨማለቀችው ንግስት ሱመያናት ሃይማኖታችሁን ያጨማለቀችው ወይ ሰኢድ እንዲሁም ከሰኢድ በምታየው ነገር እሷ ሰለምቴ ሆና ከሰኢድ በምታየው ነገር እንዲሁም ጀግና ናት። እሷ ከሱ በላይ ናት። ገባችሁ? ንግስት ሱመያ ከሰኢድ በላይ ናት። ማወቅ ያለባችሁ ነገር ማለት ነው። ሰኢድ መቼ ነው መቼ ነው እስኪ ከሴት ቂጥ ጠፍቶ የምናየው ርቆ የምናየው መቼ ነው እስኪ? ስንቶች መጡ፣ ስንቶች ጋር ተለጠፈ፣ ስንቶች ጋር ተቃቀፈ፣ ስንቶች ጋር ማለት ነው፣ ስንቶችን ተከተለ። እንደዚህ ነው እንዴ ሃይማኖቱ እንደዚህ ነው የሚለው ከሆነ በቃ ልክ ናት። ማለትም ንግስት ሱመያ ለእናንተ ልክ ካልሆነች እንደዚያ መሆን አለባት እንደ ሰኢድ ነው መሆን ያለባት ብላችሁ ከሆነ ተሳስታችኋል። በዚህ ነገር ታረሙ ማለት ነው ታረሙ። ሞራል የሚነካ ንግግር ወይ ደግሞ የሆነ ሰው እዚያ ሃይማኖት ውስጥ መኖሩ ራሱ የሆነ ነገር እንዲሰማው አታድርጉ ማለት ነው በቃ የራ የዚያው የሃይማኖቱ ተከታዮች ባየሁት ኮሜንት ነው እኔ ራሴ ዛሬ እንኳን ዛሬ በለቀቀችው እንኳን የምትሳደቡ በኩ በሃይማኖት ዙሪያ ምን አመጣው እንዴ? ምን አመጣው? ምን ታድርጋችሁ እናንተ? እሷ ያዘለችውን ታውቃላችሁ ወይ? እሷ የያዘችውን ጉድ ታውቃላችሁ ወይ? እሷ ካሜራ ላይ ያላወጣችውን ጉድ ታውቃላችሁ ወይ? እሷ ምን እንደተሸከመች ታውቃላችሁ ወይ? አታውቁም፣ አይደለ ስለዚህ፣ በቪዲዮ በተለቀቀላችሁ ልክ ፈርዳችሁ ወይ፣ ደግሞ ፈራጁ ፈጣሪ ነው። ቪዲዮ በተለቀቀላችሁ ልክ ኮምቱ፣ ሌላ ጣጣ ውስጥ አትግቡ፣ ሌላ ነገር ውስጥ አትግቡ ማለት ነው። አትግቡ አይ፣ ይሄ እንደዚህ ነው የሚል ከሆነ የሚባል ከሆነ ደግሞ ከዚህም በፊት ተናግሬዋለሁ ይህን ነገር ማለት ነው። መሄድ ያለብን እርቀት ድረስ እኛው እንሄዳለን። በቃ ማለት ያ ነገር በዚህ ልክ የሚያሰድባት ከሆነ ሃይማኖት በዚህ ልክ የሚያሰደባት ከሆነ እሷን መሄድ ያለባትን መንገድ እንድትሄድ ማድረግ ነው። ሌላ ምንም ነገር የለም። ወይኔ ጉዴ! ስለዚህ ንግስት ሱመያ ትክክል ናት። ማነው ሴት ልጅ በዚህ ልክ ትሰቃያለው? ማነው ሴት ልጅ በዚህ ልክ በቃ ማለት የትም ውሎ መጦ ወይም ደግሞ እዛ ጋር ሌላዋን ሲያይቶ፣ አንቺ እኮ አሁን ራስሽን ጥለሻል፣ አንቺ እኮ አሁን እንደዚህ ሁነሻል፣ አንቺ እኮ አሁን ላይ እንደዚህ ነሻ፣ አንቺ በቃ ልጆችን ልጆች ነው እንጂ ለእኔ ጊዜ የለሽም፣ አንቺ እንደዚህ የሚላችሁ ባል ከሆነ በእናንተም እንዲደረግ እናንተ ላይ ቢደረግ የማትችሉትን ነገር በሌላው ላይ ለመፍረድ ቀላል ነው። በእርግጥ ነገሮችን ለመፍረድ ቀላል ነው። ስለዚህ በመጀመሪያ ደረጃ አስተውሉ። ሲቀጥል እናንተ ለወንድ የምታሽቃብጡ አሽቃባጮች ማለት ነው። እኔን ሰይድ አሳዝኖኛል ትናንት እንዳየሁት። ነገር ግን ከካሜራ ጀርባ ምን አለ እኛ አላየነውም። ከካሜራ ጀርባ እዚያስ ምን አድርጎ ነው የመጣው? ምንድን ነው የሚካሄደው? ሱመያ በየቦታው ሰዎች አሏት። ታጣራለች እያንዳንዷን ነገር እያንዳንዱን የሱን እንቅስቃሴ ታውቃለች። ይሰጣታል መረጃዎች ማለት ነው ማን ጋር ነው መቼ ገባ መቼ ወጣ ምን ሆነ ምን እያደረገ ነው። እያንዳንዱ መረጃ ታውቃለች። ከእያንዳንዱ ቦታ እያንዳንዷን መረጃ ይዛ ነው የምትንቀሳቀስ። ገባችሁ? ለዚያ ነው እስካሁን ያልተገኘችው። ደግሞም እንዳለችውም ሰኢድም አጧትም አይደለም ባይፈልጋት እንጂ። ምክንያቱም ቢፈልጋት ሰኢድ በሽማግሌዎች ይዞ በትልልቅ ሰዎች ይዞ መጠየቅ ይችል ነበር፣ እሷን ከማሳደድ ይልቅ፣ የት ናት፣ እንደፈለገች ትሁን ከማለት ይልቅ ማለት ነው። እንዴ ሃይማኖት ውስጥ ቢሆን ምነው ማለት ይመስለኛል የሚባለው እስከ አራት ነው። አይደለ? ምነው እስከ አስራ አራት ይላል። እንዴ ኧረ ሀያ አራት ደርሰዋል እንዴ! ምን አስባችሁ ነው? ስለዚህ ንግስቷን የምትሳደቡ ሰዎች ልቦና ይስጣችሁ፣ ማለት ነው የምፈልገው። እስኪ ሰላም ልበላችሁ። እኔም ተናድጄ ነው የመጣሁት እንደ ንግስቷ ማለት ነው። ሰላም ሰላም! ለእናንተ የሆኑ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ውድ ኢትዮጵያውያንና ኤርትራውያን እንግዲህ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ነባሮች አብራችሁኝ ስላላችሁ ከልብ አመሰግናለሁ እወዳችኋለሁ። ዛሬ እንግዲህ ይቅርታ፣ ዛሬ እንግዲህ ንግስት ሱመያ እንደምታዩት ሳትጎርሳ ሳትልሳ ነው የመጣችሁ ማለት ነው። ምክንያቱም እያንዳንዱ ነገር ተሰምቷታል። ለምንድን ነው ሴት ልጅ ወድቃም ራሱ የወደቀ ዛፍ ምሳሌ ይበዛበታል እንደሚባለው፣ እሷ ለተጎዳች እና ጉዳቷን ደግሞ ለእኛ ባካፈለች ትሰደብበታለች ማለት ነው። በዚህ ዙሪያ ነው የመጣችበት። እንዲሁም ደግሞ ሰኢድ ሰኢድ እንግዲህ ልጆቹን ቢፈልግ ሚስቱን ቢፈልግ ሌላ ሰው ማስከተል አያስፈልገውም። ሌላ ሰው ይዞ መምጣት አያስፈልገውም። ምን አረቧም ትሁን ምኗም ትሁን ምን ማንም ትሁን ሌላ ሴት ማስከተል አያስፈልገውም። አዎ ልክ ነው። ጣጣውን መጀመሪያ ከሱመያ ጋር መጨረስ አለበት ላገኘ ነው ያለችው አደለ? ቪዲዮ ላይ ደግሞ እኔ በቃ ተገናኝተን እንድንጣላ አልፈልግም፣ እንደዚህ እንድንሆን አንፈልግም፣ አብረን እንድንኖር፣ አብረን እንድንሆን ዶ አድርጉልን፣ ዶ አድርጉልኝ፣ እንድንለያይ አንፈልግም ምናምን ምናምን እንዴት ሰኢድ ይህን ያህል ማስመሰል ምን አስፈለገ ሚስትህ ናት የልጆችህ እናት ከፈለካት ፈልጋታል ካልፈለካት እንዳለችውም ኒካዋና አወርዶ በቃ ፍተኝ እያለች ነው ፍታት እንዴ ሌላልህ ውስጥ መጋባቱ ምናምን ምናምንም አይጠቅምም ለልጆቻችሁም ልናንተም ማለት ነው ሶ ንግስቷ ሁለት ልጅ ይዛ በዚያ ላይ ካሜራ ይዛ የቀረጸች ምን እያለች ያለውን ነገር እንደዚህ ነኝ፣ ሪል ግን እሷ ምዳለችው እያንዳንዷን ስቃዩን ብታወጣው ማለት ነው እናንተ የሷን ሩቡን እንኳን መሆን አትችሉም። መሆን ሩቡን ሩቡን ብትሆኑ እራሱ መኖራችሁን ወይም መፈጠራችሁን ትጠላላችሁ። ገባችሁ? መኖራችሁን ወይም መፈጠራችሁን ትጠላላችሁ፣ የሷን ሩብ ብትሆኑ ማለት ነው። የሷን ሩብ እንኳን አንድ ዓመት ከምናምን ሙሉ አንድ ወር እንደሷ አንደኛ ስተኛ አንደኛዋን አንድ ብጃን ይዛ በአንደኛዋን በአንድ እጇን ይዛ በዚያ ላይ በቃ አላውቅም። ብቻ አስባችሁታል። ከየመን ኢትዮጵያ፣ ከኢትዮጵያ የመን፣ ከየት የት፣ ከአዲስ አበባ ባህር ዳር ታውቃላችሁ። ያንዳንዱ ቦታ ስትንቀሳቀስ ልጆቿ እንዴት አድርጋ ይዛ እንደምትንቀሳቀስ በደንብ አይታችኋታል፣ ታውቋታላችሁ። ስለዚህ ሊታዘንላት የሚገባ ሱመያ እንጂ ንግስት ሱማያ እንጂ ሰይድ አይደለም እንደተባለውም ማለት ነው። ምክንያቱም እሱ የፈለገበት ቦታ የፈለገበት መቼ ነው እንዴ? ኧረ ሰይድ የምሬ ነው። መቼ ነው ጾም የምታድረው? ጉድፈላ የምሬ ነው። መቼ ነው ጾሙን የሚያድረው ሰይድ እንዴ? እኔ በጣም ያናደደኝ ነገር ይዟት መምጣቱ ነው። ይዟት መምጣቱ ከዚያ በኋላ እንደ። ከዚያ በኋላ ደግሞ በቃ ልክ እሷን ይዞ እያሱ እዚያ ኤርፖርት ላይ እስከ ማታ ቆይቶ ምናምን ሰኢድ እንግዲህ ያን ያችኛዋን ይመንዋን ይዞ ወሂዶ ይሄ ምንድነው የሚባለው ሆቴል አልጋ ከያዘ በኋላ ምናምን ምናምን እያሱ እዚያ ጋር ምን ሲሰራ እንደነበረ አላቅም አላቅም። ሶ ንግሱ ባያ ቃሏን አጥፋ ሳይሆን እና ሁሉን ነገር ትተህናና ልጆች ንይ ሲባል ሲባል በቃ መምጣት ነው የነበረበት። ምንም ወደኋላ ወደፊት ምናምን የሚያስመጣ ነገርም መምጣትም አልነበረበትም ማለት ነው። በቃ እጅና እግሩን ይዞ ልጆቹን ለማየት ነበር መምጣት ያለበት። እሷን ለማግኘት እሷን ሰርፕራይዝ ለማድረግ ሱመያን፣ የሚፈጠረውን ነገር ሁሉ ለማድረግ ነበር ወይም ለመሆን ለዚያ ነገር ኃላፊነት ወስዶ መምጣት ሲገባው፣ ሴት እያስከተለ ከሴት ቂጥቂጥ ምንድን ነው የሚያስከትለው ሰኢድ ለምን እንዴ እውነት ነው። አንድ አባት ደግሞ ልጆችን የማሳደግ ግዴታ አለበት። እንደ ባል ደግሞ ሚስቱን እኔ የምትፈልጊውን ነገር አደርጋለሁ። የምትፈልጊውን ካላደረኩ ደግሞ በቃ የምትፈልገውን ነገር ማድረግ ካልቻለ እንኳን እሷ ራሷን እየሰራች ራሷን ያልጣለችውን ጀግና ንግስት ሱመያን ይቅርና ማለት ነው። እንኳን ያሳለፈችለትን ንግስት ሱመያን ይቅርና ማለት ነው እ ይቅርና እንደ ወርቅ እንደ እንቁላል ነው ተንከባክቦ መያዝ የሚገባው፣ ሲጀመር ማለት ነው ለዚያችም ለዚያችም ማለት ነው። መከተሉ ምን ትርጉም አለው? ምን ትርጉም አለው? እስኪ ንገሩኝ እንዴ፣ ምን ትርጉም አለው? እችኛዋን እያሰቃዩ አጥቻት ነው። አጧት፣ የምር አጧት ነው እንዴ፣ የምር አጧት ነው እንዴ አይደለም። እኛ በዚህ አንታለልም እንሸወድም፣ ሁሉ ማለት ነው። ስለዚህ ሱመያ ላይ የምትፈርዱም ራሱ ሱመያ እንደዚህ ናት ብላችሁ የምትሳደቡም ራሱ ልቦና ይስጣችሁ። ሳይድም ራሱ ልቦና ይስጥህ። እውነት ነው። ማግኘት መገናኘት ባለብህ መንገድ በመልካም መንገድ መገናኘት አለብህ። መገናኘት ከሌለብ ደግሞ እንዳለችው በቃ ኔ ካህን አውርደህ እዚያ እንደፈለክ መሆን ነው ማለት ነው ያለብህ። አለቀ። ከዚያ ውጭ ሴት አስከት ማንንም አስከትሎ ቢመጣ አንቺ ምን አስጨነቀሽ? ወስድሽ ልጆቹ ማሳየት ነው እንጂ ያላችሁ አላችሁ። ባህልሽ ቢሆን ማለት ነው እንደዚህ የምትሉ ሰዎች ባህላችሁ ቢሆን ታደርጉታላችሁ። እስኪ እኔ ያደርገዋለሁ ብላችሁ ራሳችሁን ጠይቁ። እኔ ያደርገዋለሁ ወይ ብላችሁ ራሳችሁን ጠይቁ። ታደርጉታላችሁ አታደርጉትም? አታደርጉትም ማለት ነው ሰኢድ እንደተሰማውም እንግዲህ ጫልቱ ጋር ልጅ አለው፣ ሌላ ቦታ ልጅ አለው። አሁን እንግዲህ የልጁ ጉድ እየወጣ ነው ይመስለኛል። ሱመያ እንግዲህ እዛ ጋር የሰማችው ወይም ያወቀችው ነገር የለም። ሌላ ጉድ አለ ገና የእርግጠኛን ያንን ቪዲዮ ንግስት ሱመያ አላዳመጠችውም። ምክንያቱም ብዙ ጊዜ እውነቱን ስነግራችሁ ቪዲዮ አታዳምጥም፣ ወይም ደግሞ ብዙ ቪዲዮዎችን ሰዋ አታይም፣ አታዳምጥም ቢዚ ናት። በልጆች በተለያየ ነገር ቢዚ ናት። ቢዚ ሆና ነው የምትውለው። ሶ ቪዲዮዎችን አታይም። ያንን ቪዲዮ እርግጠኛ ነኝ አላየችም። እኔ አሁን ነው ምልክላት ሊንኩን ማለት ነው። በቃ የተረጎሙትም ስላሉ እስከነት እስከ ትርጓሜው ድረስ ነው ምልክላት ማለት ነው። ትየውና ጉዷን ትስማ፣ ጉዷን ትስማ ማለት ነው። ከጠገቡ የነበሩ ሰዎች፣ ከዙሪያው የነበሩ ሰዎች እኔ ሰይድ ምንድነው እየተከለ እየነቀለ ነው እንደሚሄደው በያገኘው ቦታ ሴቶችስ ምንድን ነው? በተለይ ደግሞ ይመለይ ያላችሁ ማለት ነው ምንድን ነው ነገራችሁ? ምንድን ነው ጉዳችሁ? እንዴ ክፈቱን ሊላለ ሁላ ነው እንዴ የምትከፍቱት እግራችሁን? የምሬን ነው። በጣም የሚያስጠላው ማለት ነው። ሶ ንግስት ሱመያ የተሸከመችው በጣም ብዙ ነገር፣ መናገር ያልፈለገችው በጣም ብዙ ነገር እንዳለ ማለት ነው። የሆነ ትረዳላችሁ፣ ዝም ብላችሁ ስታያት ራሱ ትረዳላችሁ አዎ ካሜራ ፊት ለፊት አታለቅስም። ምክንያቱም ካሜራ ፊት ለፊት ከሆነች እንባዋ በጨራሽ አይመጣም። እንዳለችውም ከካሜራ ጀርባ ልቅ ሰዋን እንባዋን ጨርሳ ነው ካሜራ ላይ የምትመጣው። በቃ የአንዳንድ ሰው ሰው ተፈጥሮ ይሄ ነው። አንዳንድ ሰው ደግሞ ካሜራ ላይ መጦ እዚያ ጋ ምንም እንባ የሌለው ካሜራ ላይ መጦ ሲያስመስል ታዩታላችሁ። እሷ ለማስም ይሄ እዚህ ጋ መጣ የእውነት እንባዋን አፍሳ ለመናገሯ ነው። አላሳምናችሁ ያለው ደስተኛ የምትመስላችሁ ንግስት ሱመያ አይደለችም። የተከፋች በስቃይ ላይ ያለች ደስታን ያጣች ሴት ናት ንግስት ሱመያ ማለት ነው። ስለዚህ ቢያንስ እንኳን ሴቶች ልንረዳትና አይዞሽ በርቺ በቃ የሚሆነው እስከሚሆን ድረስ አለን ከጎንሽ፣ በምንም ባይሆን እንኳን በሀሳብ የእኔ ጀግና አይዞሽ ብንላት ምንድን ነው የምንጎዳው? ስድብን ሲድብን ምን አመጣው? እሷ ያሳዘናት እንግዲህ በራሷ ሃይማኖት ውስጥ ያላችሁ ሰዎች እንኳን አላንድ ያርግሽ እያላችሁ የምትሳደቡ ማለት ነው። ልቦና አይስጣችሁ ለሁላችሁም ነው የምለው ባትሉ መልካም ነው። እንዲህ አይነት መጥፎ ንግግርም ባትናገሩም መልካም ነው ማለት ነው። ሰይድም ልጆችን ከፈለካቸው፣ አዎ ማንም ምንም ሳትል በስርዓት ማግኘት አለብህ። ካላገኘ እንግዲህ ግዴታ ማግኘት የለብኝም በዚያው፣ ወይም ደግሞ ምንድን ነው የሚባለው በስልክ ኒካ ማውረድ ትችላለ ብላለች ማለት ነው ንግስት ሱመያ። አሪፍ እርምጃ ነው። በቃ አለቀ እንጂ እሱ ሲሄድ አንቺ ተከትለሽ አንቺ ስትከተይ፣ እሱ ሸሽቶ የማይሆን ትዳር ነው። እንዲህ አይነት ትዳር የለም። ሶ ንግስት ሱመያ እንወድሻለን የእኔ እንቁ ማለት ነው። እኔ በጣም ነው የምወድሽ። ከንግስት ሱማያ በጣም ብዙ ነገር ተምሬያለሁ፣ ጥንካሬም ብርታትን በቃላቅም፣ ምን እንደምላችሁ በጣም ብዙ ነገር ተምሬያለሁ። ስለዚህ ቀጥይበት፣ ፈጣሪ ችግራችሁን ይፍታላችሁ። ነው ማለት የምወደው ማለት ነው ቤተሰብ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። ከንግስቷ ጎንነን የምትሉ ደግሞ እንዲሁ አሳዩኝ ማለት ነው በላይክ እንዲሁም በኮሜንት ኮሜንት ሴክሽን ስር እጠብቃለሁ። ኮሜንታችሁን ከጎኗንን የምትሉ አሳዩኝ። አለን፣ ከጎንሽ ንግስቷ እንወድሻለን።